ህብረተሰቡ ምናልባት አቶ ጌታቸው መልሶ ሊፈልግ ይችላል። ምናልባትም ከአቶ ጌታቸውን ባሻገር ደግሞ አሁን ባሉት ምንድን ነው ከአሁን ካለው ሀይል ጋር በተለይም ክልሉን ለመቆጣጠርና በጉልበት ሁሉ ነገር ለመደፍጠት ከሚሞክረው ሀይል ጋር የሚቃረኑ ለምሳሌ ጀነራል ጻድቃንን ሊል ይችላል። ከዛም ውጭ በአጠቃላይ የሚሄድበት መንገድ ህብረተሰቡ ፍላጎት እነዚህ ትግራይ ውስጥ ወንጀላቸውን ለመደበቅ እና ሁሉን ነገር በራሳቸው ፍላጎት ቁጥጥር ስር ለማድረግ የሚሞክሩ ኃይሎች እንዳሉ በተግባርም እየታየ በተጨባጭም እየተገለጠ በመጣበት ሁኔታ ውስጥ እነዚህ ወገኖች የማይቀበሉት እነዚህ ወገኖች ጋር ቅራኔ ውስጥ ያለን ኃይል ትግራይ ውስጥ አስተዳዳሪ አድርጎ በመመደብ የተረጋጋ ሁኔታ መፍጠር ይቻላል ወይስ ቀጥታ ወደ ግጭት መሄድ ነው የሚቻለው? የሚለው ነገር እሱ ደግሞ ራሱ ግምት ውስጥ መግባት ያለበት ነገር ይመስላል። እንደሚመስለኝ መንግስት፣ እነሱ በፈቀዱት በፈለጉት በፈለጉ ሰዓት ሳይሆን እሱ በፈቀደው መጠን ወደ ግጭት የሚገባም ከሆነ እሱ በመረጠው ጊዜና ሁኔታ ውስጥ እንጂ እነሱ በፈለጉትና በፈቀዱት መንገድ መሆንም ስለሌለበት የሚሾመው ሰው ምናልባት ቀጥታ ግጭትም ማያስነሳ ወይ ደግሞ ከነዚህ ሰዎች ጋር ቀጥታ ማያላትም መሆኑ ግምት ውስጥ የሚገባል ብዬም አምናለው ምናልባት በግሌም ካሉ አጠቃላይ ሁኔታዎች ሳይ ጀነራል ታደሰ የተሻሉ ምርጫ ናቸው ብዬ አምናለሁ የተሻሉ ምርጫ የሚሆኑት ምናልባት የትግራይ ህዝብ በእናቱ ጌታቸው ደረጃ ላይ ፈልጋቸው ይችላል እናቱ ጌታቸው ደግሞ ቢመጡ ጉልበጣ እያደረገው ሀይል ቀጥታ ወደ ኮንፍሮንቴሽን መግባት ይፈልጋል ያ ደግሞ ከኤርትራ ጋር ተያይዞ የሚመጣውም ጣጣ አለ። ስለዚህ ሰዎቹ በፈለጉበት ሳይሆን ሲሆን የኢትዮጵያ መንግስት በፈለገበት ሰዓት አንዳንድ ነገሮችን ለመከወን እነዚህ ነገሮች ግምቶ ስላለ መግባት ስላለባቸው ምናልባት የህብረተሰቡ ፍላጎትና መሬት ላይ ያለ እውነታ አብሮ ሊጣጣም ይችላሉ የሚለው ራሱ አብሮ መታየት ነው ያለበት ይመስለኛል። ምናልባት መንግስት ውሳኔዎች ላይ ለመድረስ የህብረተሰቡን ፍላጎት አጢኖ የህብረተሰቡ ፍላጎት ደግሞ መሬት ላይ ካለው ነገር ጋር የሚቃረንም ከሆነ ምናልባትም የሚመጣውንም ነገር ለመቀበልና ወደ ቀጣዩ ምዕራፍ ለመጓዝም ካሰበም እነዛን ሁኔታዎች ሁሉ ግምት ውስጥ ሊያስገባ ይችላል ተብሎ ይታመናል።